ሰላም እንዴት ናችሁ? እዚህ ምስል ላይ የምትመለከቷቸው የቆዳ ችግሮች ቪትሊጎ ወይ ለምጽ በአማርኛ መባል የሚታወቅ ሶሪያሲስ፣ እንደዚሁ ደግሞ ክሮኒክ ኤግዜማ ወይ ደግሞ አለርጂ የምንላቸው የቆዳ ችግሮች ናቸው። እነዚህ ህመሞች ከሚታከሙባቸው ሕክምና አማራጮች አንዱ እኛ ሀገር ላይ አዲስ የሆነ በጣም ውጤታማ የሆነ ሕክምና አይነት አለን። እሱም ኤግዛይመር ሌዘር ይባላል። እንግዲህ ስለ ለምጽ ትንሽ ለማለት ያክል ለምጽ በዋናነት ይሄ ነው የሚባል ምክንያት ባይኖረውም እና እዚህ ከቤተሰብ የመወረስ እድል አለው ወይ ደግሞ ከጊዜ በኋላ የሚመጣባቸው አጋጣሚዎች ነጭ ደም ሴል ኦቶ ኢሚዩን ዲዚዝ ነው የምንለው ሰውነታችን ራሱ የቆዳ ቀለም ሴሎችን እንደ ባዕድ አካል በመቁጠር በማጥቃት የተለያየ ሰውነታችን ክፍል ላይ በተለያየ የእድሜ ክልል የሚከሰት ነው። ስለዚህ ለምጽ ሲኖር የተለያዩ ህክምና አማራጮች ይሰጣሉ። የሚቀቡ አማራጮች አሉ። ፎቶቴራፒ የሚባል ህክምና አለ ናሮባንድ ዩቪቢ ወይ ደግሞ ኤግዛይመር ሌዘር የሚባል ደግሞ እኛ ጋር በደንብ የምንሰራበትና ፎከስድ የሆነ ሌላ ቦታ ላይ ጉዳት ሳያመጣ ቦታው ላይ አስቸጋሪ የሆነውን ቅባቶች ሞክራችሁ፣ ሌሎች ህክምና አማራጮች ሞክራችሁ ለውጥ ማታገኙበት ከሆነ ይሄኛው አማራጭ በጣም ጥሩ የህክምና አማራጭ ነው። በቀላሉ ያለ ጉንዮሽ ጉዳት ሊታከም ይችላል። በተመሳሳይ መልኩ ሎካላይዝድ ሶሪያሲስ ያላቸው ሰዎች እንግዲህ ሶሪያሲስም ላይ ከዚህ ፊት እንዳነሳንም ሶሪያስ ህክምና የሚወሰነው ባለበት ደረጃ ነው። መጠነኛ፣ መካከለኛ፣ ብዙ ብለን ሶሪያስን ከፋፍለን እናያለን። ከፍተኛ ደረጃ ላይ ያለ ሶሪያሲስ ብዙ ጊዜ በሚዋጥ መድኃኒት ነው የሚታከመው። መካከለኛ ላይ እና በጣም ትንሽ ሆኖ ደግሞ በሚቀባ ህክምና ለውጥ የማያሳይ አይነት ከሆነ ደግሞ ፎቶቴራፒ ወይ ደግሞ እንደዚህ ኤግዛይመር ሌዘር ህክምና እንሰጣለን። ይህም በጣም ውጤት የሚያሳይ እና ጥሩ የሆነ ህክምና አማራጭ ነው ለሶሪያሲስ ማለት ነው። እንዲሁም ደግሞ ኤግዜማ የሚባል የቆዳ ችግር አለ በተደጋጋሚ የሚመጣ ቆዳችን ላይ በተለያየ ደረጃ ላይ የሚታይ አንዳንድ ጊዜ ዝም ብሎ በመቅላት ቆየት እያለ ሲል ደግሞ ቆዳ ማጥቆር፣ ቆዳ ማወፈር፣ በጣም ከፍተኛ የሆነ የሚያሳከክ ባህሪ ያለው የቆዳ ችግር ነው። ኤግዛይመር ሌዘር ጥሩ አማራጭ ለኤግዜማ ወይ ደግሞ ለቆዳ አለርጂም ጥሩ የህክምና አማራጭ ነው። ብዙ ጊዜ የሚቀቡ ቅባቶችን አድርገን ውጤት ሳናመጣ ስንቀር ወይ ደግሞ እነዚህ የሚቀቡ መድኃኒቶች ረጅም ጊዜ ስንቀባቸው ቆዳችን ላይ አላስፈላጊ የሆነ ጎንዮሽ ጉዳት እያመጡ ሊያስቸግሩን ይችላሉ። የቆዳ መንጣት ሊመጣ ይችላል። የቆዳ መጥቆር ሊኖር ይችላል ቦታ ላይ እነዚህ አይነት ተመሳሳይ ሳይድ ኤፌክቶች እንዳይኖርን እንደ ኤግዛይመር ሌዘር አይነትን መታከም ይቻላል። በነገራችን ላይ ኤግዛይመር ሌዘር ለሁሉም እድሜ ክልል የሚሰጥ ነው። እስፔሻሊ አሁን ማዲያት ላይ ህፃናቶችም ላይ ሴት ልጆች ላይ ከአስር ዓመት በታች ያሉ እዛ እድሜ ክልል አካባቢ ያሉ ህፃናቶች ላይ ማህፀናቸው አካባቢ ላይ የቆዳ መንጣት በጣም ብዙ ጊዜ ከሚገጥምን አንዱ እሱ ነው። ስለዚህ ለነሱም ምቹ ነው ማለት ነው። ይህንን ሕክምና በደንብ ከተደረገ ውጤት ያመጣ ይችላል። የተለያዩ ሰውነታችን ክፍል ላይ ማከም እንችላለን። ማፀል ላይ ሊሆን ይችላል፣ ከንፈር ላይ ሊሆን ይችላል፣ እጅ እግር ላይ ሊሆን ይችላል። የትኛውም ክፍል ላይ ሕክምናውን ስናደርግ ያለምንም ስጋትና ያለምንም የከባድ የሆነ የጎንዮሽ ጉዳት ነው ማለት ነው። ከዚህ በተጨማሪ ብዙ ሰው ዘንድ የሚኖር በተፈጥሮ የሚመጣ በርዝ ማርክ ኔቨስ የሚባል ኔቨስ አኒሚከስ፣ ኔቨስ ዲፒግመንቶሶስ የሚባሉ አሉ። እነዚህም በኤግዛይመር ሌዘር ይታከማሉ። ስለዚህ ነጭ ሽታ ያላችሁ ወይ ደግሞ ያለባቸው ሰዎች ቤተሰብ ውስጥ ካሉ ህፃናቶች ላይ ሊሆን ይችላል፣ አዋቂ ላይ ሊሆን ይችላል። ይሄኛውም አይነት ችግር በዚህ መሳሪያ ይታከማል። ይሄ እንግዲህ ትልቅ የቴክኖሎጂ ለውጥ እኛ አገር ላይ ያመጣ ነው ነው ይህንን አማራጭ መጠቀም ትችላላችሁ። ቪዲዎቻችንን ላይክ፣ ፎሎ፣ ሼር አድርጉ ተጨማሪ ኢንፎርሜሽኖች እንዲደርስባችሁ